ፕሬዚዳንት ታዬ አጽቀሥላሴ ከአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዮሱፍ ጋር ተወያዩ። በውይይታቸውም በቀጠናው ዘላቂ ሰላምና ጸጥታን ማስፈን በሚቻልባቸው ጉዳዮች ላይ በትኩረት መክረዋል። የአፍሪካ ህብረት በሱዳን፣ ደቡብ ሱዳንና ዴሞክራቲክ ሪፐብሊክ ኮንጎ ያሉ ግጭቶች በሰላማዊ መንገድ እንዲፈቱ እያደረገ ያለው የማሸማገል ጥረት በውይይቱ የተነሳ ሲሆን በአፍሪካ ህብረት እየተከናወኑ በሚገኙ ተቋማዊ ማሻሻያ ስራዎች ዙሪያም ተወያይተዋል። ብሔራዊ የደህንነት ምክር ቤት ሀገራዊ ቀጠናዊና ዓለማዊ ሁኔታዎችን ገመገመ። የተጀመሩ ሪፎርሞችን ወደ ማጽናት ምዕራፍ ማሳደግ እንደሚገባና ለዚህም የሚመለከታቸው አካላት ተናበው የሚፈለገውን ውጤት እንዲያመጡ አቅጣጫ ተቀምጧል። በተለያዩ አካባቢዎች ያሉ ችግሮችን በሰላማዊ መንገድ ለመፍታት የተጀመረው እንቅስቃሴ ፍሬ እያፈራ መሆኑም ተጠቅሷል። የገንዘብ ሚኒስቴር የማክሮ ኢኮኖሚ ማሻሻያውን ተግባራዊ የማድረግ ኃላፊነቱን በአግባቡ እየተወጣ መሆኑ ተገለጸ። የህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የገንዘብ ሚኒስቴርን የስምንት ወራት የስራ አፈጻጸም ገምግሟል። የፊስካል ፖሊሲውን በአግባቡ ተግባራዊ በማድረግ የዋጋ ንረትን በማረጋጋትና ለመሰረታዊ ግብአቶች ከ300 ቢሊየን ብር በላይ ድጎማ መደረጉም ተነስቷል። ኢትዮጵያ በ11ኛው የአፍሪካ የዘላቂ ልማት ፎረም ላይ በዩጋንዳ ካምፓላ እየተሳተፈች ነው። ፎረሙ በሳይንስና ማስረጃ ላይ የተመሰረቱ ዘላቂና አካታች የስራ ፈጠራና የኢኮኖሚ እድገት ላይ ይመክራል ተብሏል።